ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስካርብ በማስተማር ላይ እንገኛለን። እሺ፣ በዛሬው ትምህርታችን ወይም በዛሬው ቪዲዮችን ይዤላቸው የመጣሁት ደግሞ የአማርኛ ፊደላትን እያንዳንዳቸውን መለየትና እና ማወቅ ሲደመር፣ ከዛ በተጨማሪ ደግሞ ቃላትን መመስረት በእያንዳንዳቸውን የያዘ ፊደል በፊደላቸው ቃላታችን መመስረት ይሆናል። የዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው፣ ቀጥታ ወደ ትምህርታችን ሳልፍ፣ ይቺ የምታዩት ማን ነች? አ ነች። አይኑ አ። ከዚህ በፊት አልፋ አ ወይም ሁለት አይነት አ አድል ያለ፣ ይች አይኑ አ ትባላለች። ይኸው አ ኡ ኢ አ ኤ እ ኦ፣ ሲንደገን አ ኡ ኢ አ ኤ እ ኦ እሲ በበመቀጠል ያው ይች ማነች? ከአ ስንመሰርት አ ከዛ ይች ይ ነች። ይች ን አንድ ላይ አ ይ ን አይን አይን። ይች ማነች? ኡ ነች። በ ደግሞ ከዛ ደ ከዛ ት አንድ ላይ ኡደት ኡደት ኡደት ይችኛው ማነች ኢ ነች ኢ ከዛች ድ አንድ ላይ ኢድ ኢድ ኢድ እንላለን ማለት ነው እሺ ይችኛው ማነች አ ነች። አ በአስን መሰረት አ ከዛ መ ከዛ ት አንድ ላይ ምን ይላል አመት አመት አመት እሺ ይችኛው ማነች ኤ ነች ኤ ነች? ኤ ከዛ ይቺ ሊ አንድ ላይ ኤ ኤሊ። እሺ ይቺ ማነች እ ነች። ከዛ አልስነመሰርጥ ከዛ ይቺ ለ ከዛ ይቺ ት አንድ ላይ እለት እለት ይሆናል። እሺ ይችኛዋ ደግሞ ኦ ነች። ኦ ና ከዛ ይቺ ኦ አደለ ይቺ ል አንድ ላይ ናኦል ናኦል፣ ይሆናል ማለት ነው። ናኦል፣ እሺ። ከዚህ በመቀጠል ደግሞ ያለችው ማነች? ዘነች። እቺ ዘ፣ ከዛ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እሺ፣ እንደገና ያው ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ ዞ ዘ ው ዙ ው ዚ ዛ ዜ ዝ ዞ እሺ። ቃል ስንመሰረት ደግሞ ው በዘ እቺ ማነች ዘ ከዛ ነ ከዛ በ አንድ ላይ ዘነበ ዘነበ ዘነበ። ይች ደግሞ ማነች ዙ አይደለች። በዙ ደግሞ ስንመሰረት ዙ ከዛ ር አንድ ላይ ዙር ዙ እችኛዋ ማነች? ዘ ዙ ዚ አይደለም። ዚ ከዛ ዚ ከዛ እች ነ እች ት አንድ ላይ ዚ ነ ት ዚ ነት እች ማነች? ዛ ነች። ዛ ዛ ከዛ ፍ አንድ ላይ ዛ ፍ ዛ ዛ እሺ እቺኛዋ ዜ ነች። ዜ ከዘቺ ና አንድ ላይ ዜና ዜና ዜና። እሺቺ ማነች ዝ ነች ዝ ከዘቺ ያው ዝ ከዛ ሆ ከዛ ን አንድ ላይ ዝ ሆ ን ዝሆን ዝ ሆ ዝ ሆ። እሺቺ ማነች ዞ ነች ዞ ያው ዞ ከዛ ብ ይቺ ል አንድ ላይ ዞብል ዞብል እንላለን ዞብል እሺ በመቀጠል ይህች ደግሞ ማነች? ዠ ዠ ዘ እና ዠ የሚለያዩት ከላይ ባለቸው አበች በምልክተው ወደ ዘወር ዘወር ባለቸው ነ በቅርጽ ተመሳሳይነት አላቸው ማለት ነው። ዞ ይቺ ዠ ው ዡ ዢ ዣው ዤ ዥ እንደገና ዠ

ይቺ ማነች? ለ ከዛ የ አንድ ላይ ለየ ለየ። እሺ ይቺ ዩ አይደለች። በዩ ደግሞ ቃልስን መሰረት ለ ዩ ለዩ። ይቺ ደግሞ ይ አይደለች። ቃልስን መሰረት ሰላ ይ ሰላ። ይቺ ያ አይደለች። ቃልስን መሰረት ባት ዋ ከዛች ለ ያ ይማን ማነች? ያ ዋሊያ ዋሊያ እቺ ደግሞ ማነች ዬ አምስተኛዋ ዬ ነች ስለዚህ ቃል ስንመሰርት ሰ ከዛ ው ከዛ ዬ ሰውዬ ሰውዬ እሺ በመቀጠል እቺ ማነች ይ ይ ነች ቃል ስንመሰርት የው ይ ከዛ ና ከዛ ገ ከዛ ር አንድ ላይ ይናገርህ ይናገር ይናገር እያመስረቻ ማለት ነው ይናገር እሺ ይቺ ማነች ዮ ነች

ቤ ብዶ እስቲ እንደገን ው ደ ዱ ቢ ዳ ቤ ብ ዶ ቃል ደግሞ ስንመሰረት ው በደ ደ አደልች ቺ ደ ዛረ ዛ በ አንድ ላይ ደረበ ደረበ ብላቸሁ ቃል መስረት ትችላላቸው። ይችኛው ደግሞ ማነች ዱ አደለች። በዱ ደግሞ ስንሄደው ዱ ከዛ ላ ዱላ፣ ዱላ። ይቺ ዲ ነች አደል ዲ። በዲ ለመስክና መሰረት ደግሞ ዲ ከዛ ና ከዛ ር ዲና፣ ዲና። ይቺ ማነች ዳ ነች። ዳ በዳ ደግሞ ዳ ከዛ ግ ከዛ ምን ዳግም፣ ዳግም። ይች ዴ አደለች። በዚች ላይ ምስል መሰረት ደግሞ ዳ ከዛ ዴ ዳዴ ዳዴ እንላል። እሽች ማነች ድ አደለች። ድ ማለት ድ ከዛ ር ከዛ ብ አንድ ላይ ብር ብር። እሽች ማነች ዶ ነች። ዶ እቺ ባነች እቺ ዶ ነች። ባዶ ባዶ ባዶ። እሽቺ ወደዚችኛው ስናልፍ ጀ ነች። ጀ ው ጁ ጂ ጃ ጅ ጆ ንዳጋ ው ጁ ጃ ጅ ጆ እሺ። ምልክም ወደ ቀጣዩ ደግሞ ወደ ቃላት ምስረታ በያንዳንዳቸው ስናልፍ ይቺ ጅ አይደለች። በጅ ስንሄድ ያው ጅ ከዛ ይቺ ማነች ማ ከዛ ሪ አንድ ላይ ጀማሪ ጀማሪ ጀማሪ። ይቺ ማለት ጁ ነች። ጁ ከዛ ስ አንድ ላይ ጁስ ጁስ። ይቺ ማለት ጂ ነች። ጂ ከዛ ይቺ ን ይቺ ካ አንድ ላይ ጂ ን ካ ጂን ካ ይች ጃ አይደለች? ጃ ለጃ ስንመሰረት ጃ ከዛ ረ ከዛ ጃ አንድ ላይ ደረጃ ደረጃ ደረጃ። እሺ፣ ይቺኛው ማነች? ዴ ነች። ዴ በጂ ስንመሰርት ደ፣ ከዚህ ማነች? ጄ። አንድ ላይ ደጂ። እሺ፣ ይቺ ደግሞ ጂ ነች። ጂ በጂ ቃል ስንመሰርት ይቺ፣ ይቺ ያው፣ ጂ ከዛ ብ፣ አንድ ላይ ጂ፣ ጂ ብለን መመሰረት እንችላለን። ይቺ ደግሞ ጆ አይደለች? ጆ ያው ጆ ከዛቺ ሮ እስቲ አንድ ላይ አንብቡት። ጆሮ፣ ጆሮ፣ ጆሮ፣ ጆሮ ይሆናል ማለት ነው። እንደዚህ እያላችሁ መጀመሪያ ፊደሎችን ቁጥራችሁ ማንበብ፣ ከዛ ደግሞ ፍጥም ብላችሁ አንድ ላይ አየዛችሁ ስታነቡ በቀላሉ ቃሉን ማምረት ትችላላችሁ ማለት ነው። ወደ ቀጣዩ ስና ፍች ማነች? ገነች። ገን፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ ያው ገ ጉ ጊ ጋ ጌ ግ ጎ። እሺ ገ እንትን ለማለት እንግዲህ ገ ለማለት ስንል በገ ቃል ስንመሰረት ገ ከዛይቺ ማናች? መ ከዛይቼ አንድ ላይ ገመተ ገመተ ገመተ እቺ ጉ አደለች። በጉ ደግሞ ቃል ስንመሰረት ስንመሰርት ጉ ከዛች ዳ ከዛች ይ አንድ ላይ ጉዳይ ጉዳይ። ይችኛዋ ማነች? ጂ ነች። ጂ ከዛ ጂ ከዛች ታ ከዛችኛው ይችኛዋ ር ነች። አንድ ላይ ጊታር ጊታር። እቺ እቺ ማነች? ጋ ጋ አደለች። ጋ በጋ ደግሞ ቃል ስንመሰረት እቺ ጋ ከዛ ሪ አንድ ላይ ሲያምጡት ጋሪ ጋሪ ይሆናል። ጋሪ እሺ እቺ ደግሞ ማለት ጄ አይደለች? ጄ ያው ቃል ስንመሰረትበት ጄ ከዛ ጥ አንድ ላይ ምን ይሆና? ጄ ጥ ጄጥ፣ ጄጥ ይሆናል። እሺ እቺ ማለት ጄ ነች። ጄ ከዛ እቺ ያው ጄ ከዛ እቺ መ ከዛ እቺ ለ አንድ ላይ ጄ መ ለ ጄ መ ያው ጄ መ ለ ጄ መ እሺ ይችኛው ማለት ጎ ነች። ጎ ነው። ጎ ከዛ መ ከዛ ን አንድ ላይ ጎ መ ን፣ ጎመን፣ ጎመን፣ ጎመን፣ ጎመን። እሺ ዚሁ መቀጠል ደግሞ እቺ ማለት ጠ ነች። ጠ ከዛ ጡ፣ እቺ ጢ፣ እቺ ጣ፣ እቺ ጤ፣ እቺ ጥ፣ እቺ ጦ። እሺ ጣ ቃልስን መሰረት እንግዲህ በጣ ደግሞ ጣ ያው ጣ ከዛ አሁንም ጣ ከዛ ር እስ አንድ ላይ አንገባቸው ጣ ጣ ር ጣጣ ጣጣ ብላችሁ ማምጥ ትችላላችሁ ማለት ነው። እቺ ደግሞ ማለት ኡ ነች ኡ በጡ ደግሞ ቃልስ መሰረቱ ከዛ እቺ አንድ ላይ ጡጦ ጡጦ። እሺ እቺኛ ማለት ቲ ነው ጣ ጡጢ ይ ነው ቃል ስንመሰረትባት ም ከዛች ይች ስ ከዛች ጢ ር አንድ ላይ ምስጢር ምስጢር። እሺ ይችኛው ማነች? ጣ ጣ ቺ ጣ ቃል ስንመሰረት ይቺ ባ ከዛ እቺ ር ይች ኔ እቺ ጣ አንድ ላይ ባር ኔ ጣ ባር ኔ ጣ እንላለን ማለት ባር ኔ ጣ እሺ ይችኛው ማነች? ጤ ነች ው ጤ ከዛ ይችና ይችኛ አንድ ላይ ጤነኛ ጤነኛ ጤነኛ ብለን መሰረታለን ማለት ነው። ጤነኛ እቺ ደግሞ ማነች? ጥ ነች እ ጥ እ ከዛ እቺ ጥ አንድ ላይ ጥ ጥ ጥ። እሺ እቺ ማነች? ነች ጦ ነች ኦ በጦ ቃል ስንመሰርት ኦ ከዛ እቺ ማነች? ጣ አንድ ላይ ጦ ጣ ጦጣ ጦጣ ጦጣ ብለን ቃል መመስረት እንችላለን ማለት ነው። እንዲህ እያደረግንን በእያንዳንዳቸው ፊደል ቃል እየመሰረታችሁ ፊደሎችንም እያወቃችሁም እንዲሁም ደግሞ ቃላት ፊደሎቹ አንድ ላይ ተገጣጥመው እንዴት ቃላት እንደሚመሰርቱ እና ቃላቶችንም ፊደሎችን አውቃችሁ አጋጥማችሁ በአንድ ላይ እንዴት ማንበብ እንደሚችሉ በቀላሉ በዚህ መንገድ መለየት ትችላላችሁ። ወይም በቀላሉ እንደዚህ እያደረጋችሁ ከተለማመዳችሁ አማርኛ በአጭር ጊዜ ማንበብ መጻፍ ትችላላችሁ። ትንሽ ጊዜ ነው እንጂ የሚፈልግባችሁ፣ በጣም ቀላል ነው። በዚህ አይነት ከቀጠላችሁ ጥሩ ነው። ባሪፍ ወይም ሪፍ አድርጋችሁ በአጭር ጊዜ ማጠናቀቅ ትችላላችሁ። ከዛ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ በኢሞ፣ በዋትሳፕ ቴሌግራም ቪዲዮ ላይ ባስቀመጥ ነው ስልክ ከታች ቪዲዮችን ላይ ባስቀመጥ ነው ስልክ በሱ ደውሉልን። የምትፈልጉትን ትምህርት በምትፈልጉት ጊዜና ሰዓት ማታ አላችሁ፣ ቀንም አላችሁ። እናንተን በተመቻቸው ጊዜ እናስተምራችኋለን። ለዛሬ የነበረን ቪዲዮ ይህን ይመስላል። ደውሉልን። መልካም ጊዜ፣ መልካም ሰዓት ተመኘሁላችሁ።